ሊከፍ ነው ከፋዩ እሱ ነው። እና እንደው ቀለል ያለ ነገር ኪቱን እንዳይጎደው ብዬ እንደው የጎጃም ስለሆነ ቀለል ያለ ነገር አዘዝኩ። የጓደኞቹ አሁን ጥርስ ነቀልኩኝ አይነቱ ለጥርስ እንደነቀልኩኝ እና የሆነ ቦታ ልንሄድ ነው። እስከዛ አብራት በተከታታሉ ጥርስ ስትነቀላ ምምን እሺ ሰላም ሰላም፣ እናቶቼ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ክብሩ ይስፋ ለድንግል ማርያም ለመድሃኔ ያለም፣ እኔና ልጅ እንግዲህ እስኪ ና ቤቢዬ ፈታ እንበልና ወካችንን ጠጣጥ አድርገን እንምጣ። ወክ እንብላ ወክ እንጠጣ። በነገራችን ለይሄው 7 አመቱ አሁን ቤቢ ግንቦት 12 ነው ግንቦት አስራ ሁለት ነው። ሰባት አመቱ ጥርሱን ነቀለ። እንግዲህ እንደምትመለከቱት ይሄ እና በዚህ አጋጣሚ እንደውም ቲክቶክ ላይ ለቅቆ ነበረ አኩርፋን ምናምን ጥርሱ ስላሳፈረው፣ አኩርፋ አይደለም ጥርሱ ስላሳፈረው ነው እንጂ ምንም አኩርፍ ምን ይሸበላ። ስኪውት የኔ ዘንካታ ልጅ እና ይሁን እንደምትመለከቱ አሁን ጋርዴ ነው ከትንሽ አመት በኋላ እንግዲህ ያው እና ውድ ቤተሰቦቻችን፣ ለማንኛውም እኔ እና ልጄ ትንሽ ፈታ እንበል ብለን ከቤት ወጣን።

ተስተካከለ ያማረ እንደሱ ማን አለ ያረገ፣ ሁሉም አምሮበታል። ዝም ብሎ ወዙ እንደፍቶበታል። አጀብ ነው ውብ አድርጎ ፈጥሮታል። ቀስቅሺን በጠዋት ስንሳት ማለዳ፣ የት ልትሄድ ምንድን ነው አራዳ? ጭራሻ በዛ ህዋ ሁሉማ ጭሬቴና ሟጠለውሽማ ጧት ማታ ከሚተድ ከተማ ምናለን የእናንተ ብንስማማ፣ ወይ ወይ ወይ አንቺዬ ቀስቅሺን በጠዋት ማለዳ አራዳ

ድድ ለምንድን ነው የወጣው? አንተ ድድ ለቤተሰቦች ድድ ለምንድን ነው የወጣው? ስማ እግዚአብሔር ያክብርልህ በደንብ እንግዲህ ቤተሰቦቻችን ይኸውልህና፣ ልጄ የሚጋብዘው ልጅ ነው በነገራችን ላይ ቤቢ ነው የሚከፍለው፣ ከፋዩ እሱ ነው እና እንደው ቀለል ያለ ነገር ኪሱን እንዳይጎደው ብዬ እንደው ይኸውም ወዶም ስለሆነ ቀለል ያለ ነገር አዘዝኩኝ። ምንድነው ያው ከፋዩ እሱ ስለሆነ ያው የሱ ማለት የኔ ስለሆነ የኔ ማለት ነው እሱ ስለሆነ እንደ ይጎዳክ ልጅ አንተ ነው አምከ ነው ካሜሩ ነው እኮ ለዚህ ምን አዘዝን እኮ መርጠን መርጠነው መርጠነው ሁሉንም አይተነው ረጅም ኪሎ ሜትር በእግራችን መተን አዘዝን እኮ ምንን ያዘዝ ነው? ያው ቺፕስን ያዘዝ ነው። ቺፕስ እየመጣ ነው። ለማን የተሰራነው ካልሆነ ጠብቀን እንላለን። አቤት ብዬሽ፣ ምን ይደረግ? እንዴት አንተ ኦራንጅ አራት ትንሽ ትንሽ አውሪ ሳውራ እኔ ቆየሁት። አውሪ ሳውራ እኔ ቆየሁት። አውሪ ሳውራ ቆይቻለሁ። አውሪ አይ፣ አንተ ነህ እንጂ ሰላም ሳትል። አሁን በነገራችን ላይ በጣም ጎበዝ ነው፣ ረጅም ነው ስለሆነ እኛ እንደዚህን ያደግን ለማለት ለማሳየት ረጅም

ነው እንደ አንተ ጓደኛዬ እኮ ነው። ማከብረው የምወደው ፍልፍሉ እንግዲህ ፍልፍልፍሉ ካየው ቤቢዬው አድናቂ ነው። እኔ አድናቂ ነኝ። እናት እና ልጅ ነው የምናደንቅህ። እሺ፣ እናት እና ልጅ ነው የምናደንቅህ እንግዲህ

በነገራችን ላይ ጣዕም ዳቦና ኬክ ኬካቸው በጣም አሪፍ ነው። ጣዕሞች ባለፈውም እንግዲህ ጓደኛ ቲክቶክ ላይ ሁለት መቶ ሺ ስገባ፣ ሰላም ነው እንዴት ነው እግዚአብሔር ይመስገን እና ሁለት መቶ ስገባ እዚህ ጣዕም ዳቦና ኬክ ነው ሰርፕራይዝ ያደረገችኝ ብዙ መገኘው እዚህ ሀያት ነው። ብዙ ቅርንጫፎች አላቸው። መገኘው ሀያት አደባባይ ነው። ወደ 49 ይሄጃ ማለት ነው። ወደ 49 ይሄጃ ነው እና አጣቦች በጣም ቆንጆ ነው። ብዙ ዳው ቅርንጫፎች ነው። አሁን ደሞ

እንደዛ ነው። በነገራችን ላይ ውድ ቤተሰቦች ፎሎ ፎሎ እያደረጋችሁኝ ቲክቶኬንም 232000 ፎሎ ደርሻለሁ፣ እና ያው የሰው ልጅ ብዙ የሚያበረታታ እንዳለ ሁሉ ብዙ ለሰው ልጅ እንቅፋት የሚሆን ሰዎች አሉ። እኔ እንግዲህ ምንም ባህል ነ ማስተዋወቅበት በቲክቶክ ማለት ነው። የኔ አፍት መልካታ ነው ትክክለኛው። እና በዛ እንስን የምን ነበር የሚባለው ሪፖርት ባለፈው በለቀኩት ላይ በዛ ላይ ሪፖርት አድርገው አሁን ዋርኒንግ ተሰጥቶኝ ሰሞኑን እያደረና ነው ቲክቶክ ላይ እና ሁላችሁም እየገባችሁ የኒያውት እመቤት ካሳን ፎሎ ያላደረጋችሁ ፎሎ እንድታደርጉኝ፣ እንደውም አዲሱን ዩቱብ ቻናሌን ሰብስክራይብ እንድታደርጉኝ። ይ ወቅ ወቅ ሰብስክራይቡ በዛ ይበል ብዬ ነው። ባለፈውም እንደነገርኳችሁ የተለያዩ የጥበብ ስራዎችን የምለቅበት ነው ቤተሰቦቼ። እና በዚህ አጋጣሚ እመቤት ካሳ ኢንተርቴንመንትን ሰብስክራይብ እንድታደርጉ፣ የእኔ ሀብት እመቤት ካሳ የቲክቶክ አካውንት ፎሎ አርጉኝና ሪፖርቱ ይነሳ። ግን ምን አድርጌ ነው እኔ አልሳደብ። ከኢትዮጵያ ውጭ የሆነ ነገር ኢትዮጵያን የሚያሰድብ ነገር አለ። እና ሪፖርት ያደረጋችሁ ሰዎች ግን ምንድነው? በቲክቶክም እመጣለሁ። በዚህ አጋጣሚ የኢትዮ ቤተሰቦች እንድታደርጉ ነው። እሺ፣ ጥሩ ስራ የሚሰራን ሰው ማበረታታት ነው። ለምንድን ነው ሪፖርት የላፋችሁ? እሺ፣ እኔ ቲክቶክ ላይ እራሴን ለማለት ነው። እኔ ጥሩ ስራ የሚሰራን ማበረታታት ነው። ቲክቶክ ላይ ባብዛኛው ጭፈራ ነው፣ ባህል ነው የማስተዋወቅበት እንደዛ ነው። በዚህ አጋጣሚ ውድ ቤተሰቦች፣ ያው ከመቶ አንዳንድ ክፉ ሰው አይጠፋም። እንደገና ከአንክርዳድ መሀል ደግሞ ከስንዴ መሀል አንክርዳድ አይጠፋም ለማለት ነው። ቤተሰቦችም ለማንም ከልጅ ጋር ነው እንግዲህ አሁን ችብሳችን በልተን ወደ ቤታችን እንሄዳለን። አብራችን ቆይ ቢቢ

መልክኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው ምን ፈተና ቢኖር ድካሜ ቢበዛ ለልጄ ከሆነ ውድቀቴን አልገዛ እበረታለሁኝ፣ እጠነክራለሁ። ውስጧ ከባህር ይሰፋል ተግባር ይገዛታል ዓለማዋን እንጂ ሰዎችን አትከተል አስመስላ መኖርናት ትምህርት ስሜቷን ፊቷ ላይ አታነበው

እንዴት ነው? ተመችቷል? አዎ። በቀጣይ እንግዲህ በደንብ ሌላ ቦታ ወስጄ ብር ቼስ ብሏልክ እንዱ ብር ቼስ በፍራንክ ከሰራ በኋላ ለማንኛውም፣ ሌላ ቦታ እንግዲህ ወስጄ አንድ ቀን። እሺ፣ እንዴት ነው እንዴት ነው ቆይቶ እንዴት ነው ገና። ስለዚህ ቤተሰቦቻችን ተሰናበታችኋል። እስኪ ዛሬ አይ ምናምን በስርዓት አመሰግናለሁ።